የቴዎድሮስ እዝ አንደኛ ክፍለ ጦር የባህር ዳር ብርጌድ እና የጣናው መብረቅ ብርጌድ በጥምረት ከባህር ዳር ከተማ በቅርብ ርቀት ጀብድ ፈጸሙ። በባህር ዳር ጣና ፎረም ብሎ እልፍ ሰራዊት በየጥጋ ጥጉ ያሰማራው አገዛዝ በአንድ በኩል ንጹሐንን በድሮን እየጨፈጨፈ፣ በጎን ደግሞ ሰራዊቱን እያስማረከ ኤርፖርት ፎቶ ተነስቶ ወደ አዲስ አበባ ፈርጥጧል ሲል አርበኛ አስረስ ገለጸ። የሚኒሊክ እዝ ጽናት ክፍለ ጦር የፋሽስቱን ሰራዊት ዶጋ መድ በማድረግ ታላቅ ድል አስመዘገቡ። በትላንትናው ዕለት ኦነግ ሸኔ በአሰቦት ገዳም አገልጋዮች ላይ በአካባቢው ክርስቲያኖች ላይ ጥቃት ማድረሱን የመረጃ ምንጮቻችን ከቦታው ገለጹ። ዶቼቬሌ የኢትዮጵያ ብሮድካስት ባለስልጣን ዘጠኝ ዘጋቢዎቹን ማገዱን ተቃወመ፣ እገዳውን በአስቸኳይ እንዲያነሳ ጠየቀ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መተናል። እስከ ፍጻሜው አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር የባህር ዳር ብርጌድ እና የጣናው መብረቅ ብርጌድ በጥምረት ከባህር ዳር ከተማ በቅርብ ርቀት በምትገኘው በደህና ማርያም ቀበሌ ልዩ ስሟ ቋሪ ታምባ በተባለች ጎጥ ላይ የአገዛዙን ወንበር አስጠባቂ ኃይል ከጠዋቱ ሁለት ሰዓት ተኩል የጀመረ እስከ ዘጠኝ ሰዓት ድረስ ጠላትን እያዝረከረኩ ሲወቁት ይዋሉ ሲሆን ከሃምሳ በላይ ሙትና ቁስለኛ በማድረግ ውጤታማ የሆነ ስራ ተሰርቷል ሲል ክፍለ ጦሩ ገልጿል። ብሬን አራት ስናይፐር ሶስት ክላሽ ሃምሳ አንድ በምር ኮ የተገኘ ሲሆን ኢንስፔክተር ታደሰ ታምሮ ምክትል ሻለቃ መሪ እያያ ድረስ የቀድሞ ልዩ ኃይል ሻለቃ መሪ ለውጥ ነው መለሰ የሻለቃ ሎጂስቲክ ብርሃን ማንደፍሮ ቲም መሪ፣ አንድሪስ ይመር ቲም መሪና ሌሎች ወታደሮች እጃቸውን ሰጥተዋል። ቀሪውን የጠላት ኃይል ከባህር ዳር ጭንባ በሚወስደው መስመር ፍርጠጣውን ጠጣውን የተመለከቱ የቀጠና ማህበረሰብና ሰራዊታችን አብይ አህመድ እየገነባው ያለው ሰራዊት አሰብን ማስመለሱ ቀርቶ በማራቶን ውድድር ቢሳተፍ ኢትዮጵያን የወርቅ ተሸላሚ ማድረግ የሚችል ነው ሲሉ በአ አሽሙር የአገዛዙን ጦር ደካማነት ሲገልጹ ነበር። ክፍለ ጦሩ እንዳለው በዚህ አውደውጊያ የተሳተፉት የጣናው መብረቅና የባህር ዳር ብርጌድ ጠላትን አይቀጡ ቅጣት መቅጣት ልምዳቸው እንደሆነ ድርጅታችንም ህዝባችንም ጠላትም ወዳጅም የሚያውቀው ሀቅ ሲሆን መሪያችን አርበኛ ዘመነ ካሴ እንዳለው በቀጣይ አለምን ጉድ የሚያስብሉ አማራዊ ዘመቻዎች ማማሟቂያ ነው ሲሉ የሁለቱ ብርጌድ ወታደራዊ አመራሮች ጠቁመዋል ብሏል። ይህ በእንዲህ እንዳለ አሸባሪው አገዛዝ የሰላምና ደህንነት ፎረም ሆስት አደረኩ በሚል ልበት በዚህ ዕለት ከባሕር ዳር ከ50 ኪሎ ሜትር ባነሰ ራዲየስ ውስጥ ጎንጅ ቆለላ ያለ ትምህርት ቤት በጠላት ድሮን ወድሟል ሲል አርበኛ አስረስ ገለጸ። ፕሮፌሰር አሌክስ ዳውል በሙሉጌታ ገብረ ሕይወት በኩል አድርጎ የሰራው እና መለስ ዜናዊ በደስታ ተቀብሎ ያስጀመረው ጣና ፎረም በአፍሪካ የሰላም እና ደህንነት ጉዳይ ላይ የሚመክር ትልቅ መድረክ ነበር። ፎረሙ በአገዛዙ ጦርነት ምክንያት ለተከታታይ ዓመታት ተቋርጦ መቆየቱን እንደ ዲፕሎማሲ ኪሳራን የቆጠረው ብልጽግና ከተማው ላይ በህዝብ ቁጥር ልክ ገዳይ ሰራዊት አሰማርቶበታል ነው ያለው። አርበኛ አስረስም ጣና ፎረም በየዓመቱ በባህር ዳር ከተማ ብቻ በመሪዎች ደረጃ የሚካሄድ የአፍሪካ የሰላምና ደህንነት ጉዳዮች ጉባኤ ነው። አገዛዙ ፎረሙን ማድረግ ካቆመ ሶስተኛ ዓመቱን ይዟል። የዘንድሮውን ፎረም ግን ባህር ዳር የተደረገ ለማስመሰል የጥቂት ሰዓታት ሽር ጉድ በሙያተኞችና በጡረተኛ አመራሮች ፎቶ አጅቦ ዜና ቢያወጣም፣ ፎረሙ ባህር ዳር አልተካሄደም። እልፍ ሰራዊት በየጥጋ ጥጎ ያሰማራው አገዛዝ በአንድ በኩል ንጹሐንን በድሮ እየጨፈጨፈ በጎን ደግሞ ሰራዊቱን እያስማረከ ፎቶ ተነስቶ ፈርጥጧል። ዋነኞቹ ተሳታፊዎች አዲስ አበባ ሆነውም ሙያተኞቹም በቂ ሽርሽር አላደረጉም። ብልጽግናዎች አይን ያወጡ አጭበርባሪዎች ስለሆኑ የራሳቸውንም ዜናም ክደው ጣና ፎረምን ባህር ዳር ማካሄዳችን ስኬታማ ነን የሚል ዜና ማሰራታቸው አይቀርም። ለማንኛውም ቀይ ባህር አስመላሹ ሰራዊት ጣና ፎረምን ማጀብ አለመቻሉን አለም ታዝበዋል። ነባር ከዳሚዎቹን ችላ ያለው ዐቢይ አሕመድ የድሮን አለቆቹን በማስቆንበስ ስራሱን እያዝናና ባለበት በዚህ ሰዓት ከባህር ዳር በአይን ርቀት ውስጥ ጦርነት እየተካሄደ የሰላምና ደህንነት ጉባኤ በዚሁ ቦታ አደረግኩ ማለቱ ጎምዛዛ ቀልድ ነው። አሸባሪው አገዛዝ የሰላምና ደህንነት ፎረም ሆስት አደረግኩ በሚልበት በዚህ ዕለት ከባህር ዳር ከ50 ኪሎ ሜትር ባነሰ ራዲዮስ ውስጥ ጎንጅ ቆለላ ያለ ትምህርት ቤት በጠላት ድሮን ወድሟል። ባልሰራ ነው የቤት ስራ ምክንያትና በነባር የዲፕሎማሲ ኔትወርኮች እጥረት እንዲሁም ጉልበት የዓለም ብቸኛ ህግ እየሆነ የመጣበት ዘመ ተመን ላይ ሆነን እንጂ አብይ አህመድ የአማራ ሕዝብ ላይ ላለፉት ሰባት ተከታታይ ዓመታት በፈጸመው ወንጀል ምክንያት ብቻ የአብይ ኢትዮጵያ የአፍሪካን የሰላም መድረክ ማዘጋጀት አይደለም ከየትኛውም ዓለም አቀፍ ጉባኤ መታገድ ይገባት ነበር ብሏል። አርበኛው አርበኛ አስረስ አጠቃለልም። የሆነው ሆኖ አብይና መሰሎቹ ጣና ፎረም ብለው በሚያላግጡበት በዚህ ሰዓት ባህር ዳር አፍንጫ ስር ወልገሳ ላይ የሰፈረ ሰራዊታቸው እንደ ቀጠል አርግፈነዋል። ከባህር ዳር በ130 ኪሎ ሜትር ርቀት ትልሊ ላይ የሰፈረው አረመኔ ሰራዊትም ሲደቆስ አርፍዷል። በባህር ዳር ዙሪያ ውጊያ ምክትል ሻለቃ መሪውን ጨምሮ ከደርዘን በላይ ጠላት፣ በርካታ ክላሾች ከብሬኖችና ስናይፐሮች ጋር ተማርከዋል ብሏል። በሌላ ዜና በአማራ ፋኖ ብሔራዊ ኃይል አፋብሃ የቴዎድሮስ እዝ 21ኛ ኮር የ54ኛ ክፍለ ጦር ምስረታ ተጠናቋልም። በአፋባሃ ቴዎድሮስ እዝ የመልሶ ማደራጀትና የመዋቀር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ይገኛል ይገኝበታል። በዚህም አዲስ ተዋቅሮ የተጠናቀቀው 54ተኛ ክፍለ ጦር በቀደመው አደረጃጀት የመብረቁ ተፈራ ብርጌድ፣ የመዝገበ ጮቄ ብርጌድና ና መዝገበ አለሊም ብርጌድን ያካተተ ሆኖ ተመስርቷል። ክፍለ ጦሩ በአምስት ሬጅመንቶች የተዋቀረ ሲሆን ለቀጣይ የሕልውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሬጅመንቶች አመራሮችና አባላት አረጋግጠዋል። የክፍለ ጦር መልሶ ማደራጀት ስራው በእዙ ሕዝብ ግንኙነት ኃላፊ ማርሸት ፀሐው ደምሴ በእዙ ጽሕፈት ቤት ኃላፊ ይትባረክ አንዳርጌና በእዙ ዘ ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰው መሆን አስተባባሪነት ተጠናቋል ሲል ህዝብ ግንኙነት መምሪያው ገልጿል። ጽናት ክፍለ ጦር የፋሽስቱን ሰራዊት ዶጋመድ በማድረግ ታላቅ ድል አስመዘገበ። በእብሪትና ትዕቢት ተሞልቶ የመጣው የሽመልስ አብዲሳ ጭራቅ ሰራዊት በደላንታ ወረዳ ፀሐይ መውጫ ልዩ ስሙ ሐሙሲት በሚባል ቦታ ላይ እምሽክ ተደርጎ ተበልቷል ተብሏል። ስልታዊ ስበት በማድረግ የጠላትን ሰራዊት ወደ ሞት ምድብ ስቦ በማስገባት ለወሬ ነጋሪ ሳይተርፉ ተሸኝተዋል። ከ9 ሰዓት ተኩል እስከ 12 ሰዓት ተኩል ድረስ ጦርነቱ የዘለቀ ነበር ነው የተባለው። በዚህ ሁኔታ የጠላት ቅጥረኛ ሰራዊት ወደ መሬት በግ ስላዎቹ ነፍታ እየተፈለፈለ የረገፈ ሲሆን ከፊቱ የሚነጠፈውን ጓዱን የተመለከተ ጠላት ለተወሰነ ሰዓት ባለበት ቆሞ ሮሮን ቢያላዝንም ግስላው ፋኖ ወደፊት በማጥቃት ወደማይቀረው ሲኦል ሸኝቶታል። አንድ ጥይት ለአንድ ጠላት በሚል የአማራ ብሂል አንድ ጠላት በአንድ ጥይት ግንባር ግንባሩን ተበርቅሷል። በርካታ ሙትና ቁስለኛ ያስተናገደው የሽመልስ አብዲሳ ሰራዊት የሞራል ውድቀት የቁስ ክስረትን አስተናግዷል። አገዛዙ ክፉኛ የቆሰለውን ሰራዊቱን በፓትሮል ወደ ጣቢያ እያጋዛ አምሽቷል ብሏል የጽናት ክፍለ ጦር ህዝብ ግንኙነት ክፍልም። በትላንትናው ዕለት ኦነግ ሸኔ በአሰቦት ገዳም አገልጋዮችና በአካባቢው ክርስቲያኖች ላይ ጥቃት ማድረሱን የመረጃ ምንጮቻችን ከቦታው ገለጹ። በተለያዩ የኦሮሚያ አካባቢዎች ሲደረግ የነበረው ብሔር ተኮርና ሃይማኖት ተኮር ግድያ ወደ ምስራቁ ክፍልም ተዛምቶ አሰቦት ገዳም ላይ ጥቃቱ ተጀምሯል። በጥቃቱም አንድ ሰው ሲገድሉ አንድ ልጅ ተጎርቶ ተርፏል ተብሏል። ሁለቱ ሰዎች ደግሞ ተወስደዋል። ድርጊቱ የተፈጸመው በገዳሙ ክልል ውስጥ ሲሆን ሁለቱ ታግተው የተወሰዱት የገዳሙ አገልጋዮች አይዋ ግርማ መሸሻና የደረቀ መዝሙር ክንፈ ሲሆኑ የሞቱት አባት ደግሞ አቶ አንበስ ፍላቴ እና ተጎርቶ ሆስፒታል የሚገኘው በትራ አንበስ የተባሉ የአካባቢው ነዋሪ ናቸው። ሟች አባት ሲሆኑ የተረፈው ደግሞ ልጁ ነው ብለዋል ምንጮችም ዶችቬሌ የኢትዮጵያ ብሮድካስት ባለስልጣን ዘጠኝ ዘጋቢዎቹን ማገዱን ተቃወመ፣ እገዳውን በአስቸኳይ እንዲያነሳ ጠየቀ። የኢትዮጵያ መገናኛ ብዙሀን ባለስልጣን ከኢትዮጵያ የሚዘግቡ የዶችቬሌ ባልደረቦች ለጊዜው እንዳይሰሩ ማገዱን ዶችቬሌ ተቃወመ። የኢትዮጵያ ባለስልጣናት በዘጋቢዎቹ ላይ የተጣለውን እገዳ በአስቸኳይ እንዲያነሱም ጥሪ አቅርቧል። የዶችቬሌ ዋና ስራ አስኪያጅ ባርባራ ማሲንግ እገዳውን በተመለከተ ባወጡት መግለጫ የአማርኛ ዝግጅቶችን በማሰራጨት አገልግሎት ሲሰጥ የቆየው ዓለም አቀፉ የመገናኛ ብዙሀን ዶቼቬሌ ወደ ኢትዮጵያ በሚያስተላልፏቸው ዘገባዎቹ ላይ የሚደረገው እገዳ በጣም አሳሳቢ መሆኑን አስታውቀዋል። የኢትዮጵያ መገናኛ ብዙሀን ባለስልጣን የእገዳ ደብዳቤ ለዶቼቬሌ ዘገባዎች ምንም አይነት ተጨባጭ ክሶችን ያላካተተ መሆኑን የጠቀሱት ማሲንግ፣ ከዚያ ይልቅ ዶቼቬሌን በጥቅሉ የጥላቻ ንግግርና የሐሰት መረጃዎችን ማሰራጨትን ለመከላከል የወጣውን ጨምሮ የኢትዮጵያ የመንግስትን የመገናኛ ብዙሀን አዋጆችን በመጣስ እንደሚከስ ገልጸዋል። ዶቼቬሌ የኢትዮጵያ ባለስልጣናት የትኛዎቹ ዘገባ ዘገባዎች የተጠቀሱት የመገናኛ ብዙሀን አዋጆች እንደጣሱ ዝርዝር ማብራሪያ እንዲሰጥና እገዳውን በአስቸኳይ እንዲያነሳም ጥሪ አቅርበዋል። ዶቼቬሌ በሚሊዮኖች የሚቆጠሩ ኢትዮጵያውያን ነፃ መረጃ ለማግኘት የሚተማመኑበት ጣቢያ መሆኑን የጠቆሙት ማሲንግ የታገዱት ባልደረቦች ካለምንም ገደብ በአስቸኳይ ተመልሰው ስራቸውን መቀጠል ይችላሉ ብለው ተስፋ እንደሚያደርጉ ገልጸዋል። ኢትዮጵያ የሚገኙት ዘጠኝ ባልደረቦች ላልተወሰነ ጊዜ የጋዜጠኝነት ስራቸውን ማቋረጣቸውን ያሳወቁት ማሲንግ የዶቼቬሌ የአማርኛው ዝግጅት ክፍል ፕሮግራም ተቋሞች በቦንና በዓለም ዙሪያ በሚገኙ ሰራተኞች መሰራትና መሰራጨታቸው እንደሚቀጥልም በመግለጫው ገልጸዋል። ዘለንስኪ ቻይና የእኛን ድልና የሩሲያን መሸነፍ አትፈልግም በማለት መናገራቸው ቻይናን አስቆጣ። የዩክሬኑ ፕሬዝዳንት ዘለንስኪ በአውሮፓ ሕብረት ምክር ቤት ላይ ተገኝተው ከትላንት በስቲያ ያደረጉት ንግግር የቻይናን መንግስት ማስቆጣቱን ኒውስዊክ ዘግቧል። እንደ ዘገባው ፕሬዝዳንቱ በቻይና ላይ በግልጽ ወቀሳ ሲያቀርቡ ይህ የመጀመሪያ ጊዜያቸው ነው። ዘለንስኪ በንግግራቸው ቻይና ሩሲያን ትደግፋለች፣ ነገር ግን ዩክሬንን ደግፋ አታውቅም። ይህ የሚያሳየው የእኛን ድልና የሩሲያን መሸነፍ እንደማትፈልግ ነው ለእኔ የሚሰማኝ እንደዚህ ነው ያሉ ሲሆን ሀገራቸው ከቻይናው ፕሬዚዳንት ጋር በአሁን ወቅት ምንም አይነት ንግግር እንደማታደርግ አስታውቀዋል። በዚህ ጉዳይ ላይ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ትናንት በሰጡት መልስ የዩክሬንን ቀውስ በተመለከተ ቻይና የምታራምደው አቋም ጉዳዩ እንዲቋጭ ነው። እኛ ምን ጊዜም ተኩስ አቁምና የሰላም ንግግር እንዲደረግ እያስተዋወቅን ሲሆን ይህም በዓለም አቀፉ ማህበረሰብ በገሃድ የሚታወቅ ነው ብለዋል። ጨምረውም እኛ ሰላምና ውይይትን በሚሰብከውና ግጭትን በሚቃወመው አቋማቸው የምንቀጥል ይሆናል። እንዲሁም ቀውሱ ፖለቲካዊ መፍትሄ እንዲያገኝ ገንቢ ሚና መጫወታችንንም አናቆምም በማለት አስረድተዋል። ፕሬዚዳንት ዘለንስኪ በቻይና ላይ የመጀመሪያ ጊዜ በግሃር ተቃውሞ ያሰሙት የአውሮፓ ህብረት በሁለተኛ የቻይና ድርጅቶች ላይ ማዕቀብ መጣሉን ተከትሎ ነው። ለሩሲያ ገቢ ያስገኛሉ በሚል ማዕቀብ የተጣለባቸው ፔትሮ ቻይናና ቺኦን ኦኤል ሆንግ የተባሉ የነዳጅ ድርጅቶች ሲሆኑ የቻይና መንግስት ይህንን ማዕቀብ ከአውሮፓ ህብረት ጋር ያለውን ትብብር የሚጎዳ እንደሚሆን ገልጿል። አልም ውድ የብላክላይን ሚዲያ ቤተሰቦቻችን ለዕለቱ የነበረን መረጃ ይህንን ይመስል ነበር። ለፈጣንና ወቅታዊ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ